ያላቸውን ሰዎች ጳውሎስ ወደ ኤፌሶን ከተማ የመጣበት ታሪክ በጣም አስገራሚ ነው። ስለ እሱ የሐዋርያት ሥራ ምዕራፍ 19 ላይ ሄደው ማንበብ ይችላሉ። ኤፌሶን በጣም ትልቅ ከተማ ነበረች። ለአብዛኞቹ የግሪክና የሮማ አማልክት አምልኮ የሚደረግበት ማዕከላዊ ስፍራ ነበር። እናም ከሁለት ዓመታት በላይ ጳውሎስ በዚያ በጣም ውጤታማ አገልግሎት ነበረው። ስለዚህም ብዙ ሰዎች የኢየሱስ ተከታዮች ሆኑ። ከዓመታት በኋላ ጳውሎስ በሮማውያን ታስሮ ይህን ደብዳቤ ጽፈዋል። የደብዳቤው የሀሳብ ፍሰት በሁለት በጣም ግልጽ በሆኑ አጋማሾች ተከፍሏል። በመጀመሪያው አጋማሽ ጳውሎስ የወንጌል ታሪክ በኢየሱስና እርሱ በፈጠረው የብሔር ብዝሃነት ባለው የእርሱ ተከታዮች ስብስብ አማካኝነት እንዴት ወደ ፍጻሜው እንደደረሰ ይዳስሳል። የመልእክቱ ሁለተኛው አጋማሽ ከመጀመሪያው ጋር እንግዲህ በሚለው ቃል ተያይዟል። እናም እዚህ ላይ ጳውሎስ የወንጌል ታሪክ እያንዳንዱን የህይወታችንን ታሪክ በግል በአካባቢዎቻችንና በማህበረሰባችን እንዲሁም በቤተሰባችን ውስጥ ስንኖር እንዴት ተጽዕኖ ሊያመጣ እንደሚገባ ይዳስሳል። ስለዚህ ዘልቀን እንግባና ጳውሎስ ይህን ሁሉ እንዴት እንዳዳበረውኒ ምዕራፍ አንድ የሚጀምረው ደስ በሚል የአይሁዶች አይነት ግጥም ነው። በዚህ ግጥም ጳውሎስ እግዚአብሔር አብን በክርስቶስ ኢየሱስ ስላደረጋቸው አስደናቂ ነገሮች ያመሰግነዋል። ከዘላለም በፊት አብ የኪዳን ህዝብን የመምረጥና የመባረክ ዓላማ ነበረው እና እዚህ ላይ በዘፍጥረት ምዕራፍ አስራ ሁለት ከቁጥር አንድ እስከ ሶስት የአብርሃምን ቤተሰብ አስቡ። ስለዚህም አሁን በኢየሱስ በኩል ማንኛውም ሰው በጉዲፈቻ የዚያ ቤተሰብ አባል መሆን ይችላል። የኢየሱስ ሞት የእኛን የክፉ ኃጢአቶችና የክፉ ርቀቶች ይሸፍናል። እንዲሁም በኢየሱስ የእግዚአብሔርን ጸጋ እናገኛለን እንዲያውም ጳውሎስ እያንዳንዱን የሕይወታችንን ክፍል እንድንረዳ ጸጋ አዲስ መንገድ ከፍቶልናል ብሏል። በምዕራፍ አንድ ቁጥር አስር ላይ የእግዚአብሔር ዓላማ በሰማይና በምድር ያሉትን ሁሉንም ነገሮች በክርስቶስ ስር ለመጠቅለል ነው ይለናል። ክርስቶስ ማለት ደግሞ መሲህ የሚል የስያሜ ትርጉምን ይይዛል። ምንጊዜም ቢሆን የእግዚአብሔር ዕቅድ በመሲሁ ኢየሱስ አንድ የሆነ የታደሰ ትልቅ የሰው ልጆች ቤተሰብ እንዲኖረው ነው። ጳውሎስ እንደሚለው ይህ መለኮታዊ ዓላማ ግልጽ የተደረገው እኛ በመጀመሪያ ወደዚያ ቤተሰብ ስንመጣ ነበር። እዚህ ላይ በዘር አይሁድ የሆኑና የአብርሃምን ቤተሰብ እየጠቀሰ ነው። ነገር ግን ጳውሎስ እናንተ አይሁዳዊ ያልሆኑ ሰዎችን ለማለት ነው፣ ሁላችሁም ስለ ኢየሱስና በእርሱ በኩል ስለ መዳን እንዴት እንደሰማችሁ፣ እንዲሁም እናንተ ወደዚህ ቤተሰብ የመጣችሁት በመንፈስ ቅዱስ ስራ እንደሆነ ይናገራል። ስለዚህም እዚህ ላይ የሐዋርያት ሥራ ላይ የተነገሩትን ድርጊቶች ማለትም የእግዚአብሔር መንፈስ እንዴት አይሁዶችንና አይሁድ ያልሆኑትን በኢየሱስ በኩል ወደ አንድ ቤተሰብ እንዴት እንደሰበሰባቸው እየጠቀሰ ነው። ይህ ከረጅም ጊዜ በፊት እግዚአብሔር ለአብርሃም እንደገባው ቃል ኪዳን ነው። እንዲሁም ጳውሎስ በዚህ ግጥም ውስጥ እንዴት ስለ እግዚአብሔር አብ በመናገር እንደጀመረ ፣ ከዚያም ስለ ልጁ ኢየሱስ እንዲሁም መጨረሻ ላይ ስለ መንፈስ ቅዱስ እንደተናገረ ያስተውሉ። ጳውሎስ የወንጌሉን ታሪክ ሲናገር ሦስቱም በጋራ ይሰራሉ። ይህ በጣም ጥሩ ነው። ከግጥሙ በኋላ ጳውሎስ በጸሎት ይመልሳል። እነዚህ የኢየሱስ ተከታዮች የወንጌልን ኃይል እንዲያውቁ ብቻ ሳይሆን በሕይወታቸው እንዲለማመዱ ይጸልያል። እንዲሁም ኢየሱስን ከሙታን ባስነሳውና የዓለም ሁሉ ራስ አድርገው ከፍ ከፍ ባደረገው በዚያው ኃይል እንዲጠነክሩ ይጸልያል። አሁን በምዕራፍ ሁለት ጳውሎስ ተመልሶ በክፍል አንድ ካለው ግጥም አንዳንድ ቁልፍ ሀሳቦችን በተለይም የእግዚአብሔር ጸጋ ላይና ይህን አዲሱን የኢየሱስ ቤተሰብ በተመለከተ ማብራሪያ ሰጥቷል። እነዚህ አይሁድ ያልሆኑ ክርስቲያኖች እንዴት ኢየሱስን ወደ ማወቅ እንደመጡ እንደገና በመናገር ይጀምራል። ስለ ኢየሱስ ከመስማታቸው በፊት በአካል ሕያዋን ቢሆኑ በመንፈስ ግን ሙታን ነበሩ ዓላማ በሌለው የራስ ወዳድነት ህይወትና ኃጢአት ውስጥ ተጠምደው እንዲሁም በጨለማው መንፈሳዊ የክፋት ኃይሎች ተታለው ነበር። ነገር ግን አስደናቂ በሆነ ሁኔታ እግዚአብሔር በሚያስገርም ፍቅሩና ምህረቱ አዳናቸው። ሁሉንም ኃጢአታቸውን ይቅር አለላቸው። ከዚያም ህይወታቸውን ከኢየሱስ የትንሣኤ ህይወት ጋር በማዋሃድ እነሱንም ወደ ህይወት መልሶ አመጣቸው። ስለዚህም አሁን በኢየሱስ በኩል አዲስ ሰው ሆኖ በመፈጠር እግዚአብሔር ከፊታቸው ያስቀምጥላቸውን አዲስ ጥሪ፣ ዓላማዎችና ስራዎች ሁሉ የማወቅ ደስታ አላቸው። ያዩት የእግዚአብሔርን ጸጋ ብቻ አልነበረም፤ አዲስ ወደሆነ ቤተሰብም ተጋብዘዋል። ስለ ኢየሱስ ከመስማታቸው በፊት እነዚህ አይሁዳዊ ያልሆኑ ሰዎች ተለይተው የነበሩት ከእግዚአብሔር ብቻ አልነበረም፤ ከእርሱ የኪዳን ህዝብ ከአብርሃም ቤተሰብ በተጨባጭ ምክንያት ርቀው ነበር። የሲና ኪዳን ትእዛዛት እንደ ድንበር ያለ መስመር በቤተሰቡ ዙሪያ ፈጥረዋል እንደ ግድግዳ አብዛኞቹን አይሁድ ያልሆኑ ሰዎች አርቀው ያስቀሩ ነበር። ነገር ግን በኢየሱስ የወሪት ሕጎች ተፈጽመዋል፣ እንዲሁም ግድግዳው ተወግዷል። ጳውሎስ እንደተናገረ ሁለቱ ብሔሮች በሰላም የሚኖር አዲስ ሰው ናቸው። ጳውሎስ በምራር ሦስት ላይ ይህን የምሥራች አይሁድ ላልሆኑ ሰዎች ለማድረስ በነበረው ልዩ ሚና ይደነቃል። ምንም እንኳን እስር ቤት ውስጥ ቢሆንም ይህ የኪዳን ቤተሰብ እጅግ እያደገ ሲሄድ በማየቱ ስላገኘው እድል እግዚአብሔርን ያመሰግናል። ጳውሎስ የደብዳቤውን የመጀመሪያ አጋማሽ በሌላ ጸሎት ይዘጋዋል። በዚህ ጊዜ የኢየሱስ ተከታዮች በእግዚአብሔር መንፈስ ጠንክረው ክርስቶስ ለሕዝቡ ያለውን ፍቅር የሚያውቁና የተረዱ እንዲሆኑ ይጸልያል። የደብዳቤ ሁለተኛ አጋማሽ የሚጀምረው በጳውሎስ አቅጣጫ መቀየር ነው። አንባቢዎች ህይወታቸውን በሚመሩበት መንገድ ለወንጌል ምላሽ እንዲሰጡ በመሞገት ይጀምራል። ስለዚህ በቤተ ክርስቲያን የዕለት ከዕለት ህይወት ብቻ ምዕራፍ አራትን ይጀምራል። ቤተ ክርስቲያን የተለያዩ ሰዎች ያሉበት ትልቅ ቤተሰብ ነው፣ ነገር ግን አንድ እንደሆኑ አጉልቶ ይናገራል። እናም በዚህ ክፍል አንድ ዋና ቃል ነው። በአንድ መንፈስ የተዋሃዱ አንድ አካል ናቸው። አንድ ጌታ ከአንድ እምነት ጋር አላቸው። አንድ ጥምቀት ነው ያላቸው። በአንድ አምላክ ነው የሚያምኑት። ይህ ብዙ አንድነት ነው። ይሁን እንጂ ጳውሎስ አንድነት ፍጹም አንድ መሆን ማለት አይደለም ይላል። በመቀጠልም የኢየሱስ አዲስ ቤተሰብ እጅግ በጣም ብዙ የተለያዩ ሰዎችን ያቀፈበትን መንገድ ይመረምራል። ነገር ግን እያንዳንዳቸው ልዩ ችሎታቸውንና ስሜታቸውን በመጠቀም ለማገልገልና እርስ በርሳቸው ለመዋደድ እንዲሁም ቤተክርስቲያንን ለመገንባት ሁሉም በአንዱ መንፈስ ቅዱስ ስልጣን ተተጥቷቸዋል። እዚህ ላይ ሁለት በጣም አስገራሚ ዘይቤዎችን ይጠቀማል። አንደኛውም ቤተክርስቲያንን እንደ አዲስ ቤተ መቅደስ መገንባት ነው። ሁለተኛው ደግሞ ኢየሱስ ራስ ሆኖ ሁሉም አዲስ ሰው ወደ መሆን መምጣታቸውን ነው። እናም ይህ አዲሱ ሰው በቀጣዮቹ ሁለት ክፍሎች የሚጠቀመው ዘይቤ ነው። ጳውሎስ እያንዳንዱ ክርስቲያን አሮጌውን ሰው እንደ አሮጌ ልብሶች አውልቀው የእግዚአብሔር አምሳያነታቸው እየታደሰ ያለበትን አዲሱን ሰው እንዲለብሱ ይሞግታቸዋል እናም ይህን አዲስና አሮጌ ሰው ወደሚያነጻጽርበት ረጅም ክፍል ይሄዳል። አዲስ ሰዎች ከውሸት ይልቅ እውነት ይናገራሉ። ቁጣ ከመያዝ ይልቅ በሰላም ችግሮችን ይፈታሉ። ከመስረቅ ይልቅ አዲስ ሰዎች ለጋስ ናቸው። ከማማት ይልቅ በአንደበቶቻቸው ሌሎችን ያበረታታሉ። ከመበቀል ይልቅ አዲስ ሰዎች ይቅር ይላሉ። አዲስ ሰዎች ሁሉንም ጾታዊ ስሜቶች ከማርካት ይልቅ የሰውነት ፍላጎቶቻቸው ላይ ራስ መግዛትን ያዳብራሉ። ከመስከር ይልቅ አዲስ ሰዎች በእግዚአብሔር መንፈስ ተጽዕኖ ስር ይሆናሉ። ያ ተጽዕኖ ምን እንደሚመስል በአራቱ የተለያዩ መንገዶች ያብራራል። የመጀመሪያዎቹ ሁለቱ ከመዘመር ጋር የተያያዙ ናቸው፦ በጋራ መዘመር፣ እንዲሁም ለብቻ መዘመር። ጳውሎስ መንፈስ ቅዱስ በኢየሱስ ሕዝብ ህይወቱ ስለሚሰራበት መንገዶች ሲናገር በመጀመሪያ ያስቀመጠው መንገድ በመዘመርና በሙዚቃ መሆኑ በጣም አስደናቂ ነገር ነው። ሦስተኛው የመንፈስ ቅዱስ ተጽዕኖ ምልክት ለሁሉም ነገር አመስጋኝ መሆን ነው። አራተኛው ደግሞ መንፈስ ቅዱስ የኢየሱስ ተከታዮች ራሳቸውን ከሌሎች በታች እንዲያደርጉና ሌሎችን ከራሳቸው በላይ እንዲያልቁ ግድ ይላቸዋል። ጳውሎስም በክርስቲያናዊ ጋብቻ ውስጥ እንዴት እንደሚሠራ በማሳየት ይህንን አራተኛ ነጥብ አብራርቶታል። ኢየሱስን የምትከተል ሚስት ባሏን እንድታከብርና ለእሷ ኃላፊነት እንዲወስድ እንድትፈቅድለት ተጠርታለች። ባል ደግሞ ሚስቱን እንዲወድና የተሰጠውን ኃላፊነት ራስ ወዳድ እቅዱን ለመጣልና የሚስቱን ደህንነት ከራሱ በላይ ለማስቀደም እንዲጠቀመው ተጠርቷል። እናም ጳውሎስ እንዳለው ወንጌልን ዳግም የሚተርከው እንደዚህ አይነት ጋብቻ ነው። የባል ተግባራት ኢየሱስንና ፍቅሩን እንዲሁም ራሱን መስዋዕት ማድረጉን ይመስላል። የሚስት ተግባራት ቤተ ክርስቲያንን ይመስላል። ይህም ኢየሱስ እንዲወዳት እና አዲስ እንዲያደርጋት ያስችለዋል። እዚያም ጳውሎስ ለልጆችና ለወላጆች እንዲሁም ለባሪያዎችና ለጌቶች ይህን ተመሳሳይ ሀሳብ ያውላል። ጳውሎስ መልእክቱን የሚያጠናቅቀው ለእነዚህ ክርስቲያኖች የመንፈሳዊ ክፋት እውነታን በማስታወስ ነው። እነዚህ የኢየሱስን ሕዝቦች አንድነትና አዲሱን ሰው ለማዳከም የሚሞክሩ ፍጥረታትና ኃይሎች ናቸው። ስለዚህም ጳውሎስ ጸንተው እንዲቆሙና በዝርዝር የሚገልጸውን ሀሳባዊ የጦር ዕቃ እንዲለብሱ ይሞግታቸዋል። ጳውሎስ እነዚህን ሁሉ የጦር ዕቃ ክፍሎች ከኢሳይያስ መጽሐፍና ኢሳይያስ መሲሁን ንጉሥ ካሳየበት መንገድ ወስዷል። እናም አሁን የመሲሁ ተከታዮች እንደ መሆናችንና የኢየሱስ አካል ስለሆነን የመሲሁን ባህርያት የራሳችን ልናደርጋቸው ይገባል። በተጨባጭ ሁኔታ ጳውሎስ እኛ ክርስቲያኖች እንደ ኢየሱስ ተከታዮች ሆነን እንድናድግ እና እንድንበስል እንዲረዳን ጸሎትን፣ መጽሐፍ ቅዱስንና እርስ በርስ ያለንን ግንኙነት በንቁነት በመጠቀም ልምዶችን መፍጠር እንድንጀምር የፈለገ ይመስለኛል። እናም የኤፌሶን ሰዎች መልእክት ይህን ይመስላል። በጣም ጠንካራ፣ ጳውሎስ ሙሉን የወንጌል ታሪክና እያንዳንዱን የሕይወታችንን ታሪክ እንዴት መለወጥ እንዳለበት የሚያሳይበት ጽሑፍ ነው።